ብዙ ጀግና ናቸው በጣም ጀግና ማለት ነው። እንግዲህ ትናንትና አይታችኋል። ጫካ ለጫካ የተራራጡ ቤተሰብ ጋር ሄዶ ጠየቁ። ጫካ ለጫካ ሄዶ የተራራጡ የመስፍን ባለቤት ጋር ሄዱ። ባለቤቱ ደግሞ ያለችበት አስገድዶ ያለችበት ቦታ ሄዶ ያለችበት ቦታ እሱም ያለበት ቦታ ሄዳ አሳየች። በማሳየት ደግሞ አይታችኋል ማለት ነው ወደ ያለበት ቤት ሲሄዱ ልጅቷን ማህሌትን ይዟት እንደወጡ ይዟት ሲሮጥ እንደወጣ ሁሉም ተነግሮ ነበረ። እንግዲህ ማህሌት ሜዳ ላይ ነበረ ጥሏት እየሄዱት ማለት ነው። ሜዳ ላይ ነበረ ያገኛት። በጣም የሚያስፈራ ቦታ፣ ጫካ የሆነ ቦታ፣ ማንም አይገኝበት ቦታ፣ እውነት ስንናገር ማለት ነው። በጣም ነበረ የሚያስጠላው፣ በጣም ነበረ የሚከብደው ማለት ነው። እንግዲህ አገኘዋት። አልሀምዱሊላህ አግኝቷት በእጇቸው አስገብቶ እቤት አመጧት ማለት ነው። እቤት ካመጧት በኋላ የወጣት ከአንዳንድ በርቷት ስሟት ማለት ነው። እንግዲህ እንደምትደፈር በጊዜ ጊዜ ተደጋጋሚ እንደተደፈረች በሌላዎች፣ በዘበኛዎች እና በሌላ ጠባቂዎች፣ ሁሉም እንደተደፈረች ሁሉም ተናግራለች። ማህሌት ማለት ነው። ምግብ ራሱ አይሰጡንም ነበረ አንድ ቀን ከበላን አንድ ቀን እንበላም ነበረ። በብዙ ስቃይ ያየሁት እኔ የሁሉም የወንድሜ ብዬ ነው አለች። ወንድሟ አግዶባታል። እንግዲህ በቅርብ ደግሞ ይሻላ ወንድሟን ደግሞ አግኝቶላት እንደምትደሰት እንግዲ እንግዲህ ተስፋ እናደርጋለን ማለት ነው። እና ወንድሜን የባክ አሁንም ታማ ነው ያው ያለችው። ተመርምራለች ታማ ነው ያለችው። ያው እንደተደፈረችም እንደተጫወቱባትም ነግራለች ተነግራለች እና አሁን እሷ ይህ ሁሉም መስዋዕትነት የከፈለችው የወንድሟ ብላ ነው። ታውቃላችሁ፣ ወንድም እንደ እሳት ነው ፍቅሩ ማለት ነው፣ እንደ እሳት ነው የሚያቃጥለው። ወንድም ይለያል ማለት ነው፣ ሁሉም ነገር ማለት ነው። እና እች ልጅ የወንድሟ ብላ ሕይወቷን ሰጥታለች፣ ሕይወቷን አጥፍታለች ማለት ነው። መስፍን በተደጋጋሚ ብዙ ወንጀል ይሰራል ማለት ነው። በጣም ብዙ ወንጀሎች የሰራ ብዙ ነገሮች ያረገ ነው። እሱ ደግሞ ተይዞ እንሻአላህ ወደ ህግ እንዲቀርብ ደግሞ ተስፋን እናደርጋለን፣ በቅርቡ ማለት ነው። እንግዲህ ማህሌት እንዴት እንደሆነች አይታችኋታል ማለት ነው። በጣም ነው እንትን ያለችው የተሰማትን ስሜት ስትናገር፣ እንግዲህ መናገርም ያቅታል ማለት ነው። የሴት ልጅ እንዴት እንደዚህ አይነት ተብሎ በጣም ነው። የሚከብደው ማለት ነው። እንግዲህ መስፍን በተደጋጋሚ ነው እንደዚህ አይነት ሴቶች የሚያግደው እንደዚህ ወንጀል ቦታ የተፈጸመ እንደዚህ አይነት ነገር እየሰራ እና እና ከእንደዚህ አይነት ነገር ድርጊት መቆም አለበት እና ወደ ህግ መቅረብ አለበት ማለት ነው። እንግዲህ ዘላለምና ሉሉ ጀግናዎች ማለት ነው። እንግዲህ ተስፋ ሰጥተዋታል የማህሌት። ተስፋም ሰጥቷታል። አንቺ ችግር የለውም ወንድምሽን ከየትም የትም አርጌ ከየትም የትም አድርገን እናመጣልሻለን እናመጣዋለን። እሱም ተስፋ ለማድረግ ተስፋ እንዳልቆርጭ ብሎ እንግዲህ ተስፋ አስይዟታል ማለት ነው። እንግዲህ ያው ትናንትና በጣም ነበረ። እኔ ወላሂ ጀግና ናቸው። ከየትም የትም የትም ብሎ አሳ አሳምኖ ቤተሰቡ ጋር ሁሉም ገብቶ? ትንሽ ራሱ ልታወራ አንፈለገችም ነበረ፣ ሚስቱ ልታወራ አንፈለገችም ነበረ። ያው እንዴት አላ ስብሃን አላ አንዳንዴ ውጭ ወደ ሀቁን ሲወጣ አንዳንዴ እንዲህ ነው እላቸዋለሁ። እሷ ላይ ተሷ ምላት እሷ ተሷ ይሄ ነገር ሁሉ አይፈጸምም ነበር፣ ማለማትም አትገኝም ነበረ ግን አልሀምድሊላህ አሁን ተገኘች ማለት ነው። ያ ብትጎዳም ተጎድታለች፣ ሴት ልጅ ናት እንግዲህ መጎዳቷን አይቀርም ተጎድታለች። ግን ምንም አልሀምድሊላህ ለዚህ ያበቃሽ ከነዚህ ወንድሞች ደግሞ ስላገናኘሽ አልሀምድሊላህ። ላይ ደግሞ በዚህ በቅርብ ደግሞ ኢንሻላህ ወንድምሽም እንግዲህ ተገኝተው ደስተኛ እንደምትሆኝ ተስፋ እናረጋለን። እኛም እንደምንደሰት ተስፋ እናረጋለን። ብዙ እውነት እናንተ ይሄ ነገር በጣም ታሪካዊ ነገር ነው ማለት ነው። ብዙ ታሪክ ነው የሚያስተምረው ብዙ ነገር ነው። እነዚህ ሰዎች ደግሞ እኛ ማበረታታት አለብን ማለት ነው፣ በአቅማችን ማለት ነው። በጣም ጀግና ናቸው፣ ጀግና ናቸው። ወላሂ ትናንትና ጫካ እናንተ፣ ደስ የሚል ጫካው እታዩት ማለት ነው፣ ሲራራጡ ጫካውን ምንም ጅብ ማይኖርበት ማለት ነው። ጅብ ራሱ የማይኖርበት ጫካ ሜዳ ነው፣ ሜዳ ነበረ ማለት ነው። እና አልሐምድሊላ ደግሞ አግኝተዋትም እንደዛም ተሯርጠው እንደዛም ላበላብ ሆኖም እንደዛም ሆኖ ማለት ነው በእግራቸው ራሱ ብዙ መንገድ ነው የሄዱት። ትንሽ በመኪና በሄዱበት ሰዓት እስከ እንግዲህ በእግራቸው ነው የምንሄደው ብላ እሷ ማስጠነቀቀቻቸው። እነሱም ተጠንቀቁት፣ ይጠንቀቃሉ። ምክንያቱም ምክንያቱም አታቁም፣ ሩቅ ቦታ ሜዳ ላይ የሚፈጠረው ነገር አታቁም፣ የሚገኘው ነገር አታቁም። እነሱም ያው በርከት ብሎ ነበር የሄዱት እና ዘላለምና በጣም ነው የምናመሰግነው፣ ሉሉ በጣም ነው የምናመሰግነው፣ እንደምንም አድርጋችሁ እህታችን በእጃቸው አስገብታችኋል። አሁን አሁን ደግሞ ወንድሟን ደግሞ እንደዚሁንም እንግዲህ እንሻላ በዛሬ ቀን ደግሞ እንደምታሰሙ ተስፋ እናረጋለን። እኛም እንጠብቃለን በጉጉት ማለት ነው። እንግዲህ ያልተጠበቀው ነገር ነበረ። ይች ልጅ ትገኛለች ተብሎ ማንም አላሰበም ነበረ። ብዙ ጊዜ ነው ሰው የሚያግደው፣ ብዙ ጊዜ ነው እንደዚህ የሚያረገው። እነዚህ አይነት ድርጊቶች በኢትዮጵያ ውስጥ የሚፈጠሩት ብሎ እንግዲህ ሉሉም ተናግረዋል ማለት ነው። ህግ ቦታ መገኘት አለባቸው። ኢትዮጵያ ውስጥ እንደዚህ አይነት ሰው መቀመጥ የለበትም ብሎ ተናግረዋል ማለት ነው። እንግዲህ ክበርልን፣ እናመሰግናለን። ወንድማችን ያለው አስተያየትህ፣ ያለው ትምህርትህን፣ ያለው የሰጠህን አስተያየት በጣም ነው የምናመሰግነው። ክበርልን ማለት ነው። እንግዲህ ማሊያዊ ደግሞ አይዞሽ፣ የኔ መልካም አይዞሽ፣ ብዙ ነገር ያልፋል። እቺ ቀን ታልፋለች። አንቺ ተስፋ እንዳት ቆርጪ፣ ተስፋ እንዳት ቆርጪ ማለት ነው። አይዞሽ ማለት ነው። አንዳንዴ ፈተና ማለፍ፣ ፈተና ማየት የወደፊት ትምህርት ይሆናል ማለት ነው እና በቅርቡ ደግሞ ወንድምሽ አግኝተሽ እንደምትደሰቺ ተስፋ እናደርጋለን። ቤተሰቦቼ በሌላ ጊዜ መጥቶ ስንገናኝ ድረስ እንግዲህ መልካም ቀን መልካም ጊዜ የሆነላችሁ። ያለው አስተያየት በኮሜት ላይ በማስታወቅ ቤተሰቡን እንላቸዋለሁ። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወንድሟንም በሰላም አምጥቶ እንዲያገናኛት እንደ ደስተኛ እንድትሆን አላ